ሌላም ሌላ። ሰላም፣ ይህ ገመና የተሰኘው ፕሮግራማችን ነው። በየሳምንቱ ለእናንተ ጥፍጥ ቅሽር አድርገን የምናቀርባቸው ታሪኮቻችንን ይዘን ወደ እናንተ መተናል። እኔም አቀርብላችሁ ብታንያ መስፍን እባላለሁ። ወይ የዛሬ ባለ ታሪካችን ደግሞ እያሱ ይባላል። ያጋጠመውን ነገር አብረን እንሰማና አብረን የምናማክረው ይሆናል። አብራችሁም ቆዩ እስካሁን ሰብስክራይብ ያላረገ ግን ማየት አይችልም። ቻናላችንን ሰብስክራይብ በማድረግ ጀምሩ። ታሪኩን አይታችሁ ከወደዳችሁት ሼር አድርጉ፣ ላይክም አድርጉ። አብራችሁን ቆዩ። ባለትዳር ሆኜ ሳለ የአከራያችንን ልጅ ወደድኳት። ምን ሊለን ነው እያሱ? አብረንስማ ግን ለህሊና ያለኝ ፍቅር አጠራጥሮኝ አያውቅም። ምክንያቱም ማንም ሳያስገድደኝ ወድጄና ፈቅጄም ጭምር ነው ያገባኋት። ከእሷ ልጅ የወለድኩበትን ቀን ያህል የተደሰትኩበት ቀን ትዝ አይለኝም። ስለ አከራዬ ልጅ እየተሰማኝ ያለው ስሜት ግን ይህንን እርግጠኛ የሆንኩበትን የሚስቴን ፍቅር ራሱ ጥያቄ ውስጥ የሚከታ አይነት ነው። እያሱ እባላለሁ። ባለትዳርና የሁለት ልጆች አባት ነኝ። የመጀመሪያ ልጃችን አራት አመቷ ሲሆን የእሷ ታናሽ ደግሞ ሁለት ዓመቷ ነው። የምንኖረው አንድ ሰፊ ግቢ ውስጥ ያለ ባለ ሁለት ክፍል ቤት ተከራይተን ሲሆን አከራያችን ጋሽ በየነ ከባለቤታቸው ከእትዬ ጀማነሽ ጋር ነበር። እውነቱን ለመናገር እስከ ዛሬ ቤት የቀያየር ነውን ያህል እነጋሽ በየነ ቤት ከተከራየን ወዲህ በሁሉም ነገር የምንስማማ አይነት ሰዎች ስለሆንን እኛም ቤታቸውን የመልቀቅ እነሱም እኛን የማስለቀቅ ሀሳብ መቶላቸው አያውቅም። ልጆቻችንን ሳይቀር እንደ ራሳቸው ልጆች ነው ሲንከባከቧቸውና ሲያጫውቷቸው የሚውሉት። እትዬ ጀማነሽ ባለቤቴን አብዝተው ከመውደዳቸውና ከመቅረባቸው የተነሳ ምንም ነገር ሲያደርጉም ሆነ ሲገዙ እሷን ካላማከሩ አይሆንላቸውም። እሷም ገና በልጅነቷ ያጣቻቸውን ወላጅናቷን ስለሚመስሏት በጣም ትወዳቸዋለች። እንደውም ሶስተኛ ልጅ ከወለድን ክርስትናውን ለእሳቸው ነው የምንሰጠው ትለኛለች። ይህ በእንዲህ እንዳለ እትዬ ጀማነሽ በጠና ታመሙና ከሩቅም ከቅርብም ያሉት ዘመዶቻቸው ሊጠይቋቸው ብቅ ብቅ ማለት ጀመሩ። ህመሙ ሲብስባቸው ራቅ ያለ ቦታ የዩኒቨርሲቲ ትምህርቷን ትከታተል የነበረችው የመጨረሻ ልጃቸው ሮዛ በወዳጅ ዘመድ እርዳታ ዩኒቨርሲቲ ቀይራ ከግቢ ቤት እየተመላለሰች እናቷን ማስታመም ጀመረች። ጋሽ በየነና እትዬ ጀማነሽ ስለ ሮዛ አውርተው አይጠግቡም። ገና ቤታቸውን ተከራይተን የገባን ቀን ለትውውቅ ቡና ጠጡ ብለው ጠርተውን በየሰበቡ ስሟን ሲጠሩና ሲያሞካሿት የምርም ተሰላችቼ ነበር። ግድግዳቸው ላይ የሰቀሉትን ፎቶዋን ደጋግሜ አይቼው ባውቅም ውበቷ ግን በአካል ሳያት ያስደነገጠኝን ያህል አልተገለጠልኝም ነበር። ሚስትክስ ሮዛ የ24 ዓመት ወጣትና የመጨረሻ ዓመት የጋዜጠኝነት ተማሪ ነች። አፈጣጠሯ ይህ ቀረሽ የሚባል አይነት አይደለም። መጀመሪያ የመጣች ቀን የደነገጥኩት ድንጋጤ እስካሁን ለራሴም ያስገርመኛል። የእሷ አቀራረብ እንደ ታላቅ ወንድም ቢሆንም፣ እኔ ግን የማላውቀው አይነት ስሜት ነበር የተሰማኝ። የሆነ ወደ እሷ የሚገፋኝ ኃይል አለ። እንዳይገፋ ካርገው ሳምንቱ አልቆ ወደ ቤት እስክትመጣ አርብን በጉጉት መናፈቅ ስራ የሆነ ቤት ውስጥ ያለችው ሚስትን በጉጉት አጠብቃ። በእርግጥ እናቷን ለማገዝ ብዙ ጊዜ ሌላ ቀንም ትመጣለች። እነሱ ቤት ቡና ባይፈላ እንኳን ያለን መደብንን እኛ አፍልተን እንድንጠራቸው ባለቤት የምወትወት ጀመርኩ። የኔእናት ጉዳ ነው፣ ከመች ወዲ ነው እንዲህ የለየልህ የቡና ሱሰኛየውን? ከቆይ ትለኛለች እሷ ራሷ እየገረማት ምክንያቱም ቤታችን ኖሮ የማያውቀው ረከቦትና ጀበና ራሱ የተገዛው ሮዛ ከመጣች ወዲህ ነው። ጥሩ ነው፣ ቢያንስ ሮዛ ዕቃ አስገዝታለች፣ ቤትህን አሟልታላለች። ለህሊና ያለኝን ፍቅር አጠራጥሮኝ አያውቅም። ምክንያቱም ማንም ሳያስገድደኝ ወድጄና ፈቅጄ መርጬም ጭምርን ያገባኋትኝ። ከእሷ ልጅ የወለድኩበትን ቀን ያህል የተደሰትኩበት ቀን ትዝ አይለኝም። ስለ አከራዬ ልጅ የተሰማኝ ያለው ስሜት ግን ይህንን እርግጠኛ የሆንኩበትን የሚስቴን ፍቅር ራሱ ጥያቄ ውስጥ የሚከት አይነት ነው። አንድ ቀን ሮዛ ህሊና ፀጉሯን ልትሰራ በወጣችበት ቡና ልትጠራን ቤት መጣች። እኔ ልጆቻችን እያጫወትኩኝ ነበር። ደህና ዋላችሁ ብላ ወደ በር ውስጥ ጠጋ ጠረኗ ላይ ብቻው ጎትቶ የሚያወጣ ይመስለኝ ነበር። እኔ ለእሷ እየተናደድኩ ነው። ሳያት ልቤ በአፌ ልትወጣ ነው የምትደርሰው። ላብላብ ይለኛል። ከንፈሬ እየተንቀጠቀጠ ልል ያሰብኩት ሁሉ ይጠፋብኛል። እንዴት ዋልሽ ሮዚ አልኳትኝ። ቤቱን ቃኘት ቃኘት ታደረገችና ህሉ የለችም እንዴ አለችኝ። ህሉ ፀጉር ቤት ሄዳለች፣ ነይ ጊቢ በር ላይ አትቁሚ ትላት። አይ ቡና ጥጄ ነው የመጣሁት ጥሬያቸው ተብዬ ነው፣ በቃ እሷ በደረሰችበት ትድረስ፣ አንተና ፈልቷል አለችና ቤቢን ከቅፌ ልትቀበለኝ ጎንበስ ስትል በደንብ ያልታሰረው ፀጉሯ ተፈቶ አንገቴን አለበሰኝ። ዋው የአንገቷ ስር ጠረን ያለ ገላጋይ አፍንጫዬን አወደው። ቶሎ ቀና ባትል ኖሮ አንገቷን ከመሳም የሚያስቆመኝ ሀይል መኖሩን እጠራጠራለሁ አለ ሀይሉ ሀይሉ ምንድን ነው ሚስትክ ፕላስ ልጆችክ ልጆቻችን በጣም በአጭር ጊዜ ስለለመዷት ከእሷ ጋር መጫወት ያስደስታቸዋል ሌላ አዲስ ሰው ሲያዩ የሚያስቸግሩትን እሷ ስትቆጣቸውና እረፉ ስትላቸው ግን ደግማ ሳትናገር ነው ትዕዛዛው የሚፈጸመው ህሉ በእኔ ላይ ካላት እምነት የተነሳ ለራሴም እስኪገርመኝ ግልጽ ምልክት እያሳየው እንኳን ፍጹም ታምነኛለች ጥሩ ሚስት እኔ ግን ወደ ሮዛ የሚገፋኝን ኃይል መቋቋም አልቻልኩም። ሁሉ ነገሯ ይስበኛል። ከመሬት ተነስቼ የምትማርበት ግቢ ሄጄ በአያት ምሳ ብቃ ብዛት ቡና እየጠጣን ስናወራ ብንውል ብዬ ይመኛለሁኝ። ስለ እሷ ማሰቡ ፋታ ሲነሳኝና የጥፋተኝነት ስሜት ውስጤን ሲንጠው ለልብ ጓደኛዬ ለግዛቸው ላማክረው ወሰንኩና ምንም ነገር ሳልደብቅ የሆነውና እየሆነ ያለውን ሁሉ ዘረገፍኩለት። በጣም ተቆጥቶ የስድብና የእርግ ማናዳ ያወርድብኛል ብዬ ስፈራ እኔ ሊበቃኝ ነው አሁን ሰው የሚለውን ሰምቼ ይበቃኛል። ጭራሽ ነገሩን በጣም አቅልሎ ማንም ሰው ሊያጋጥመው የሚችልና የተለመደ ነገር እንደሆነ ነግሮ ሊያጽናናኝ ሞከረ። እሺ፣ አሁን ምንድን ነው የማደርገው ግዝሽ አልኩትኝ። እንዳንተ ቆራጥነት ይወሰናል። እንደኔ እንደኔ፣ እዛ ቤት መኖር እስከቀጠልክ ድረስ አሁን እየተሰማ ያለው ነገር እያደገ ሄዶ ይሉንታ ያሳጣ ይሆናል እንጂ መቼም ሊቀንስ አይችልም አለኝ። እና ቤት ቀይሩ እያልከኝ ባልሆነ። ቆይ አሁን የተለመደና የሚያጋጥም ነገር ነው ስትለኝ አልነበር? እንዲህ ያልኩትኝ ቤት መቀየር የሚባለው ሀሳብ እንኳን እውነት ሆኖ ገና ሲወራም አስፈርቶኛል። ታዲያ የተለመደ ነው ማለት ልክ ነህ ግፋበት ማለት ነው? ተው እንጂ እያሱ፣ ሁሉ ለአንተ ያልሆነችው ምን አለና ነው? አንተስ ከእሷ ጋር ለመሆን የከፈልከው ዋጋ ቀላል ነው? ስንት ርቀት ሄዳችሁ ከትዳር አልፎ ከአንድም ሁለት ልጅ ከወለዳችሁ በኋላ የሷስ? እሺ መቻያውን ይስጣት ብለን እንለፈው። ስለ ልጆችህ አታስብም? ብሎ ተቆጣኝ። ኤውል ግዝሽ እኔ እኮ እንድትቆጣኝ አይደለም የማማክርህ። ይደበድብህስ? ጥፋት ነው ለወቀሳ ለወቀሳውማ፣ የገዛ ምሮዬ መቻነሰኝ ብዬ ስተክዝ እጁን ትከሻዬ ላይ ጭኖ ይቅር በለኝ ወንድም አለም። እንደ ወንድምህ አይተኸኝ ልታማክረኝ እንደመጣ አላጣሁትም። ልክ አለመሆንህን ሳውቅ ግን መገሰጽ ግዴታዬ ነው። ይገባኛል፣ ስሜትህ ከቁጥጥር ውጪ ነው። አንዳንዴ መጨከን ግድ ነው። እመነኝ በዚህ ከቀጠልክ ከራስህም ከሚስትህም አልፎ ከደጋግ አከራዮች ጋር ነው የምትቆራረጠው። የሆነ እውነት እውነት የሚመስል ሰበብ ፈጥረህ ቤታቸውን ልቀቅ ወይ ደግሞ ከመስሪያ ቤት ዝውውር ጠይቀህ ከተማ ቀይር አለኝ። መረር ብሎ ያለኝን ማድረግ እንደማልችል ሳስብ፣ ለምን አትችልም? አንደኛ ኖርማል አይደለም ሰውየው። ገና ስሜቱ መሰማቱ ራሱ ኖርማል ነገር አይመስለኝም። እንደ ትዳር አለው፣ ሁለት ልጅ አለው። ከዛ ለአከራዩ ልጅ ለዛውም ለ24 ዓመት ልጅ እንደዚህ ፊሊንግ መስጠት ጥሩ አይመስለኝም። ከተሰማውም ቢርቅ ሊጠፋ ይችላል። ስሜት የሚሰማን ኢንቫይሮንመንታችን ውስጥ ስንሆን ይመስለኛል። የሆነን ሰውዬ በጣም መውደድ የምችለው አብሬው በቆየ ቁጥር እንጂ ከራኩትኝ፣ ፕሮባብሊ አይምሮ የሚረሳዋል ልቤም የእውነት ልውደደው የውሸት ልውደደው የሚያረጋግጥልኝ ይመስለኛል። ወይ ከሚስቱ ትንሽ ጊዜ ራቅ ይበልና ሚስቱን የእውነት ይፈልጋታል አይፈልጋትም የሚለውን ራሱን ይፈትል። ይሄ ኔ ሀሳብ ነው፣ ግን መጨረሻ ላይ ደግሞ ይቅር የሚያስብል ስራ ሊሰራ ስለሚችል እንስ ማስቲመን እንደሚነት ቀድሞኑ ምክሩን የማልቀበል ከሆነ ስከን ፌጅ ማማከሬ እያስመሰልኩ ነበር ማለት ነው፣ ወይስ ግፋበት የኔ ጀግና እንዲለኝ ጠብቄ ነበር እያልኩኝ ወደ ቤት ተመለስኩኝ። ቤት ስገባ ህሊና እና ሮዛ ቁጭ ብለው ቡና ሲጠጡ አገኘኋቸው። ከመግባቴ ህሊና እዩ መጣ አቦሉ ላይ ነው የደረስከው ና አረፍ በላለችኝ። ከሮዛ ፊት ለፊት ያለው ሶፋ ላይ ተቀመጥኩና ሚስትህ እኮ አለች። አታናደኝ ምን ነው እነ ጋሽ በዩ የሉም እንዴ አልኩኝ። ሁለቱ ለብቻቸው ቡና ሲጠጡ አጋጥሞኝ ስለማያውቁ ግራ እየተጋባው የሌባ ነገር ምን አውቀውብኝ ነው ብሎ ተጠራጥሮ ህሊና ወደ ሮዛ እያየች የጋሽ በዩ አጎት አርፎ እኮ ዛሬ ጠዋት ወደ ገጠር ሄዱ ትንሽ ሳይሰነብቱ አይቀሩም። እንዲያውም ሮዛ ቤት ከመጣች ከእናንተ ጋር ትጫወት ስላሉ ነው ብቻዋን እንዳትሆን ብዬ ጠራኋትኝ ስትለኝ ለጉድ ከሚመታው ልቤና ፊቴና ሰውነቴን ከሚያቃጥለው ላቤ ጋር እየታገልኩ እንዴ እንኳን ጠራሻ ተረ ሮዚ ተጫዋች አልኩኝ። ወዲያው ህሊና እዩ አጫውታት፣ እጣን አልቆብኛል ገዝቼ ልምጣ ብላ ትታን ወጣች። ልጆቹ ጭልጥ ያለ እንቅልፍ ስለወሰዳቸው ቤቱ ጸጥረጭ አለ። ልቡ እንደገና ሊመታ ነው። ከዛ ያልበ ወይኔ እኔ ለእሷ እየተናደድኩ እየተናደድኩ እየመጣሁ ነው። የሞት ሞቴን ፈገግ ብዬ ሮዚ ተጫወች፣ አልኳትኝ። እኔም ምልህ እዩ አለችኝ። እንደዚህ ብላ ስትጠራኝ የሚሰማኝን ስሜት በቃላት ለመግለጽ ቸገራለሁ። ወዬ ሮዝ አልኳትኝ። ታውቃለህ ግን በጣም ነው የሚቀናባችሁ ባንተና በህሉ አለችኝ። እንዴት እንደዛ አልሽ? አልኳት ያለችው ገርሞኝ። በቃ ሁለታችሁም በጣም ወጣት ናችሁ። ህሉ እኔን አንድ ዓመት ብቻ ነው የምትበልጠኝ አንተም ብዙ እንደማትበልጠኝ ነግረኸኛል ሁሉም ትዳርን በሰበብ አስባቡ እየፈራና እየሸሸ ባለበት ሰዓት እናንተ ግን ከሞቀ ትዳርም አልፋችሁ ሁለት ልጆችን ወልዳችሁ በፍቅር እየኖራችሁ ነው የእናንተ አይነት እኮ በጣም ጥቂት ነው አለችኝ እኔ እንደ ታላቅ ወንድሟ ህሉን ደግሞ ከጓደኛም በላይ እንደ እህቷ ነው የምታያት እነ ቤቢ ሳይቀሩ አክስታችን ነው የሚሏት ምን ያደርጋል አንተ እናታችን ልታስብላት ነው የምመልስላት ጠፋኝ ጥፋተኝነቴ ጎልቶ ተሰማኝ እኔ ስለ እሷ የማስበውን ልታውቅ ቀርቶ ልትገምተው አትችልም። ምክንያቱም እኔ በእሷ አይኖች ለትዳሬ በጣም የምታመንና ከምንም ነገር በፊት ቤተሰቤን የማስቀድም ጠንካራ ወንድ ነኝ። አሁን ጠንከር፣ ቆፍጠን ብለ ወደ ሚስትክ ተመለስ። እንዲህ መሽመድመዴን ብታውቅ እንዴት ትንቀኝ ይሆን? መቼም እንዲህ ባወደሰችበትና ባቆ ለባበሰችበት አፏ የእርግማን ማአት ነው የምታወርድብኝ። አንዳንዴ የሚሰማኝን በግልጽ ለመናገር አስብና ወዲያው ደግሞ ተናግሬ ምን እንዲሆን ነው እሺ እኔም እወድሃለሁ እንድትለኝ ነው? ትዳርህን ፈተህ ልጆችህን በትነህ እኔን አግባኝ አብረህ ይኑር እንድትለኝ ነው? ይደንቃል እኮ። የእኔን ከሌላው የባሰ የሚያደርገው ደግሞ ቤቴ ጎደለብኝ፣ አንድ ነገር ሳይኖር ወደ ውጭ ማየቴ ነው። ሰውዬው ወደ ልቡ እየተመለሰ ነው። ተመስገን። ሁሉ ፍቅሯ አድሮ የማይቀንስ የዋህ ናት። ከእኔና ከልጆቿ ሌላ ሀሳብ የላትም። ልክ እንደ አዲስ ሙሽራ ወጥቼ እስክገባ በጉጉት ነው የምጠብቀኝ። እንክብካቤዋ የእናት ያህል ነው። ይህ ሁሉ በረከት እያለኝ አሻግሬ ማየቴ ታዲያ ሊያስወቅሰኝ ቀርቶ ሊያስወግረኝ አይገባም። ወደ ልቦናው ስለተመለሰ ደስ ብሎናል። አንድ ቀን ወደ ስራ እየሄድኩኝ በሮዚ ግቢ በኩል ሳልፍ ከሆነ ልጅ ጋር ተቀምጣ ቡና አስተጣጣ አየኋትኝ። ያየኋት ሰርቪስ ውስጥ ሆኜ በጨረፍታ ቢሆንም ሲሳሳቁና ሲያወሩ ግን በጣም ቅርበት ያላቸው ይመስሉ ነበረ። መብት በሌለኝ ሰው ላይ ባለመብትነት ተሰማኝ። ልቤን ቅር ሲለው ታወቀኝ። ወዲያው ደውዬ ምኗ እንደሆነ መጠየቁ ሁላ አሰኘኝ። አሁን ተመልሰካል ብለን እንደቀናው ሳይሆን እንዳሰብኩላት አስመስዬ ወንዶች እንዳታምን ልነግራት ብዬ ብዙ ጊዜ ሞክሬያለሁ። ይህንን ርዕስ ባነሳሁት ቁጥር ግን ሁሉም መጥፎ አይደሉም፣ እዩ ክፎች እንዳሉ ሁሉ እንዳንተ ያሉ ጥሩ ወንዶችም አሉ። አያለመታወቅ ራሴን መጠበቅ ደግሞ አያቅተኝም፣ አታስብ ትለኛለች። ይህ በእንዲህ እንዳለ ፋሲካ ደረሰና ለማክበር ተሰባስበን ግዝሽም መጥቶ ሁላችንም ሰብሰብ ብለን ስለነበር ቤታችን ድምቅ ብሎ ነበር። ታዲያ ግዝሽ በየመሃሉ ሮዛን እንዴት ፈዝዤ በስስት እንደማያት አስተውሎኝ ስለነበር ወጣ ብለን አንድ ሁለት እንበል በሚል ሰበብ ይዞኝ ወጣና ህሉ አውቃ ነው እንዳላወቀ የምትሆነው አለኝ። ደንገጥ ብዬ ማለት የነገረች ነገር አለ እንዲያልኩትኝ፣ እሷማ ምን ትለኛለች ያንተ አይን ነው እንጂ የነገረኝ እኔ ወንዱ፣ በአንድ ቀን እንዲህ ካስተዋልኩ ይህን ያህል ጊዜ አብራህ የኖረችው ሚስትህ እንዴት ይጠፋታል? ብላ ያሰብክ እርግጠኛ ነኝ። ከዛሬ ነገ ይሻሻላል ብላ ነው በዝምታ እየጠበቀች ያለችው። ትዕግስቷ ያለቀለት ግን አንተን አያርገኝ አለኝ። ህሊናው ቃቤ ሊሆን ይችላል የሚለውን ሳስብ የምር ፈራ ሴት ልጅ እንኳን የባሏን የሆነ ትንሽ ጊዜ እንኳን ያወቀችውን ሰው አመል ሲቀየር ምናምን ኖትስ የማድረግ ችሎታ አላት ችሎታዋለን ብዬ አስባለሁ። የእውነት በጣም ነው ኔኖት ሲማረገው ትንሽ ጊዜ እንኳን አውቀው ሰው የሆነ ነገር ሲያይ በጣም አተኩሮ ሲያይ ምናምን በደንብ ነው ኖቲ ሲማረገው። አንተም የምርህን ነው እንዴ አልኩት ተደናግጬ። በዚህ ይቀለዳል እኔ ተናግሬያለሁ። የሆነ ሰበብ ፈልገህ ከዛ ቤት ውጣ ወይ ከመስሪያ ቤት ዝውውር ጠይቀህ ውጣ ብዬሃለሁ። አንተ ካልጨከንክ በስተቀር ፍላጎትህ እያደገ እንጂ እየጠፋ ይሄድም። አይ የምትል ከሆነ ደግሞ ለራሷ ለሮዛ ነግሬልህ እንዲቆርጥልህ አደርጋለሁ ብሎ አስፈራራኝ። አይ እንዲማ አታረግም ግዝሽ ስለው እታባት ሙት ባላደርገው እስኪ በዚህ ሁኔታ ከሁለት ሳምንት በላይ ቆይና እንደማላደርገው ያኔ ታያለ ብሎኝ በተቀመጥኩበት ጠሎኝ ሄደ። በእርግጥ ግዝሽ እንደዚህ የሚለው ለእኔ በማሰብና ተከትሎ የሚመጣውን ጦስ ከመፍራት ነው ያልተረዳው ነገር አይደለም። ሀገር ቀይሬስ ከመጨረሻው ልሰናበታት ይቅርና ከሳምንት አንድ ቀን ራሱ መምጫው እየራቀብኝ እንዴት በጉጉት እንደምጠብቃት ነው። ለነገሩ ቢያውቅም ለህሉና ለትዳራችን ካለው ክብር የተነሳ የህሉንና የልጆቼን ሰላም አደጋ ላይ የሚጥል መስሎ ከተሰማው የዛተውን አያደርግም ብሎ ማሰብ ሞኝነት ነው። እኔ አሁንም ቢሆን አፌ ሞልቼ ለትዳሬ ታማኝ ነኝ አልልም። ሮዚን በእጆቼ አልንካት በከንፈር ያልሳማት እንጂ ብዙ ቀንና ብዙ ሌሊቶችን ህሉ ከጎኔ እያለች በሀሳብ አብሬ ያቶኛለሁ ተክቻታለሁ ስሚያታለሁ ሌላም ሌላም ሰው ደግሞ ማገጠ የሚባለው የግድ አንሶላ ስለተጋፈፋ አይደለም መማገጥ ለሌላ ሊሰጥ የማይገባ ቦታና ትኩረትን ቀንሶ ከመስጠት ነው የሚጀመረው እኔ ደግሞ ለሮዛ ከሚገባት በላይ መስጠት ከጀመርኩ ሰነባበትኩኝ ይህን ሁሉ እያወጣውና እያወረድኩ ቤት ደረስኩኝ የበዓሉ ድባብ እንዳለ ነው ሮዚ ከነ ቤቢ ጋር እንደ ህፃን እየቦረቀች ትጫወታለች። አንዴ እሷን አንዴ ህሉን እያየው ምን አይነት ወራዳ እንደሆንኩ እያሰብኩ ራሴን አምርር የጠላሁት፣ ልጆቼን ሳይ በጭራሽ የኔ አይነቱ ቅሌታ ማባት እንደማይገባቸው እያሰብኩ ጩህ ጩህ ይለኛል። የሆነ ሆኖ ህሉ የምርም እያወቀች ሊሆን ይችላል እኮ ዝም ያለችኝ። ሴቶች እንደሆኑ ውስብስብ ፍጥረቶች ናቸው። የሚያስቡትን ማወቅ አይደለም መገመት ይከብዳል። ግን ህሉ ይህንን የሚያህል ክህደት የምትታገስበት ጥንካሬው የላትም አውቃቢኝ ቢሆን ኖሮ እስካሁን ምርር ብላ አልቅሳ ረግማኝ ጥላኝ ትሄድ ነበር። ግን ደግሞ በዚህን ዝላልነቴ እንኳን ህሉ ልጆቹ ራሳቸው ቢያውቁብኝ አይገርምም። እዩ ምን ሆነህ ነው እሱ ጋር የተገተርከው? ናባክህን ስጋ ዘልዝልልኝ አለችኝ። ሉ ደንገጥ ብዬ ወደ ቤት ገባሁና ያለችኝን ማድረግ ጀመርኩኝ። ግን ከቀልቤ ስላልነበርኩ እጄን አጉል አቆራረጥ ቆረጥኩትና በጣም መድማት ጀመረ። ህሉ ደሙን ስታይ ደንግጣ እየተርበተበተች ማሰሪያ ጨርቅ መፈለግ ጀመረች። ወዲያው ሮዛ መጣችና እየደማ ያለውን ቦታ በአልኮል ታጥብልኝ ጀመር። እጇ ሲነካኝ የተላጣ እጇ ሲነካኝ የተላጣ ኮረንቲ ገመድ የጨበጥኩ ያህል እንደሚነዝረኝ እኔ እንጂ እሷ አታውቅም። አልኮሉ በጣም ሲያቃጥለኝ እና የህመም ድምፅ ማሰማት ሲጀምር አይዞ እያለች እጄን ኡፍ ማለት ጀመረች። ታስገርመኛለች። ሁለመናዋ እንደ እናት እንደ እህት ነው። ለካ እትዬ ጀማነሽ ወደው አይደለም እኔ አምጪ የወለድኳት እንጂ እኮ እናቴ እሷ ናት የሚሉት ሁለቱም እየተንሰፈሰፉ ቁስሌን ሲያስሩ እኔ በመሃል ሞቴን እየተመኘው ነበር። ይህ ምን አይነት ከንቱነት ነው? ፈጣሪ የሚፈትነው የሚወደውን ነው ይባላል። እኔ ግን የዚህ ፈተና ዓላማው መቼም ሊገባኝ አይችልም። ግዛቸው ነገሩን ችላ ያልኩት መስሎት በተደጋጋሚ እየደወለ ሊያሳስበኝ ይሞክራል። ባስ ብሎ አለቃዬን ስለሚግባባው በአካል አግኝቶት አሳማኝ ምክንያት በማቅረብ ስለ ዝውውር እንዳወራውና እኔ ዝግጁ በሆንኩ በማንኛውም ሰዓት የዝውውር ደብዳቤ እንደሚሰጠኝ ነገረኝ። እኔ ግን ሞቼ ሬሴ ይወጣ እንደሆን እንጂ ጨክኜ ከዚህ ግቢ የመወጣ እየመሰለኝ አይደለም። እናንተ እኔን ብትሆኑ ምን ታደርጉ ነበር? በእርግጠኝነት ይህን ነገር ማስቆም የሚችል የሚመስለኝ እኔ ጓደኛው ነው ግዝሽ፣ እንዴትም አድርገው ቢሆን ከዛ ቤት ካስወጣው ምናልባት ይህ ነገር ሊቆም ይችላል እንጂ በአንድ ልብ ሁለት ሰው ማፍቀር የሚቻል አይመስለኝም። ወይ አንዷን መጥላት ነው መጥላት መጥላትም ባይሆን አለማፍቀር በእንደዚህ አይነት ወይ ያቺን ሰው አለመፈለግ ይሻላል። ሚስቱን መርጦ ልጆቹን በሰላም ቢያሳድግ፣ ልጆቹን ወዶ ሚስቱን ወዶ ቢኖር ይሻለዋል ባይ ነኝ። ይሄ ደግሞ ሀፕል ሊያደርግ የሚችለው ወይ እሷ ጠቅልላ ወደመጣችበት ከሄደች ነው፣ ወይ ደግሞ እሱ ቤቱን ቀይሮ ወይ ከተማ ለቆ ሄዶ እንደ አዲስ ራሱን አስተካክሎ ህይወቱን መምራት ከቻለ ነው ብዬ አስባለሁ። ይሄ የኔ ኦፒኒየን ነው። የእናንተን ሀሳብ ምክር፣ ኮመንት ላይ ያስቀምጡልን። እንግዲህ ይማርበታል ብለን እናስባለን ውሳኔውም ጥሩ እንደሚሆን እንመኝለታለን። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ፣ ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግን አስታውሳችኋለሁ። በባለፈው ክፍል ለጥያቄያችሁ መልስ ለመስጠት ሞክሬ ነበረ። የዛሬውን ባለታሪካችንን ደግሞ ምሳሌ አድርጌ መልሱን በደንብ ላብራራላችሁ ነው። ምንድን ነበር ጥያቄያችሁ? ታሪኮቻችሁ ለምን ክፍል ሁለት አይኖራቸውም? ለምን በእንጥልጥል ትተዋቸዋላችሁ ነበር? ለምሳሌ ይሄን የእያሱን ታሪክ ብናይ፣ የእያሱ ታሪክ መጨረሻው ምንድን ነው? እንዴት ላድረግ ነው ያለ ከለቅቄ ልውጣ? እንዴት አድርጌ ልቤን ወደ ሚስቴና ወደ ልጆቼ ብቻ ላድረግ ነው? እሱ ጠየቀን። እኛና እናንተ ቤተሰቦቻችን ደግሞ ይሆናል ብለን ያሰብነው እንመልሳለን። የዚህን ታሪክ ክፍል ሁለት ለማወቅ እያሱ ውሳኔ ወስኖ የወሰነውን ውሳኔ ለእኛ ማሳወቅ አለበት። ካሳወቀን፣ እሰየው ወደ እናንተ አምተን የምናሳውቅ ይሆናል። ነገር ግን ክፍል ሁለትን ለማምጣት ይሄ ሰው የደረሰበትን ነገር ማወቅ ይኖርብናል። እነሱ ደግሞ ታሪኮቻቸውን የሚያጋሩን እኛ እንድናማክራቸው ውሳናቸው የተሳሳተ ሆኖ ነገ ከነጎዲያ እንዳይጸጸቱበት ነውና ይህንንና ከዚህ በኋላ የምናቀርብላችሁ ታሪኮች ክፍል ሁለት ሊኖራቸው የሚችለው ባለ ታሪኮቻችን እንደዚህ አጋጠመን ከእናንተ ምክር በኋላ እንዲ እንዲ ደረስን ካሉን ነው እንጂ ክፍል ሁለት ያላቸው ታሪኮች አይደሉም ማለት ነው። ታሪኮቹ እዚህ ጋር ያበቃሉ። እኛም እናንተም ይሆናል ይበጃል፣ እንዲህ ቢያደርጉ ነገ ከነገ ወዲያ ሊጸጸቱ አይችሉም ብለን ምናማክራቸው ይሆናል። እናንተም ማማከራችሁን ቀጥሉ፣ እኛም እናማክራቸዋለን። ልታማክሯቸው የምትችሏቸውን ባለ ታሪኮች ደግሞ እኔ ይዤላችሁ እመጣለሁ። ታሪኮቻችሁን ማጋራት ከፈለጋችሁ ከስር የምናስቀምጥላችሁን የቴሌግራም ሊንክ መጠቀም እንዳትረሱ። አብራችሁን ስለቆያችሁ እናመሰግናለን። እኔ ይሄን ፕሮግራም ከጀመርኩኝ ወዲህ የተረዳው የመጣሁት ነገር ምንድን ነው? ሰዎች የሚያልፉበት መስመር አይታወቅም ነገ ህይወታችን ውስጥ ምን እንደተቀመጠ አይታወቅም። እንደዚህኛው ታሪክ ማን ማን ሊታመን እንደሚችል ባለትዳር ሆኖ የአከራዩን ልጅ ሊወድ ይችላል ማለት ለመቀበልም ለመስማትም ቦታው ላይ ለመሆንም እንዲህ እንዲህ የሚያደርግ ታሪክ ይመስለኛል። እና ከዚህ ታሪክ ውጭም እስከዛሬ የሰማናቸው ታሪኮች ይሆናሉ ብለን አናስባቸውም፣ ሆኖ ስንሰማቸው ግን እንዲህም ይሆናል እንደሚያስብሉ አይነት ናቸው እና በጣም ልምድ የሚሰጡ አይነት ይመስለኛል። ሲቀጥል ደግሞ የሰው ልጅ ግዴታ በራሱ መማር የለበትም ብልጥ ከሰው ይማራል፣ ሞኝ ከራሱ እንደሚባለው ብልጥ ከሆንን ከምንሰማቸው ታሪኮች መማር ያለብን ይመስለኛል። ይሄ ሰውዬ እንዲህ ስላደረገ እኔ ልሆን አልችልም የሚባል ነገር የለም። አይታወቅም ማንምን ሊያጠፋ እንደሚችል ማን ምን አይነት ሲዌሽን ውስጥ ሊገባ እንደሚችል ነገር የማማክሬን ብዬ ልመጣ እችላለሁ። ማንም አያውቅም። ሰው ድንገት ግን አሁን እየሰማናቸው ያሉት ታሪኮች እንዳይፈጠሩ እኛ ጥፋት እንዳንሰራ ከነዚህ ታሪኮች መማር አለብን ብዬ አስባለሁ እና እናንተስ እየተማራችሁ ነው ወይ እንደኔ የተማራችሁበት ታሪክ ካለም እስ ይሄኛው ታሪክ በሉና ኮመንት ላይ ያስቀምጡልን የተማራችሁበትም እንደሆነ አንዳንድ ሰው ደግሞ ከምናመጣቸው ታሪኮች ጋር ተመሳሳይ ታሪክ ሊኖረው ይችላል እና ይሄ ታሪክ እኔጋም እንደዚህ ሀፕን አድርጎ ነበር እንዲ እንዲ እንዲያርጌ ፈታሁት እንዴት እንደፈታችሁት ብትነግሩን ለእኛም መማሪያ ነው። ለባለታሪካችንም አሃ እንዲህ ባደርግ የሚል ሀሳብ ሊሰጠው ይችላልና ሀሳባችሁን ምንም ሳትሰስቱ ኮመንት ላይ ያስቀምጡልን። እናመሰግናለን።